በስማ ወይም በመንፈስ ቅዱስ አህዱ አምላክ ከሚል እንኳን ለጾም ሐዋርያት ወይም የሰኔ ጾም በሰላም አደረሳችሁ፣ አደረሰም። ጾም ሀዋሪያ ሐዋርያት በጾም መንፈስ ቅዱስን ከተቀበሉ በኋላ ወደ አገልግሎት ከመግባታቸውና ወደ ሀገረ ከ ከመበተናቸው በፊት ጾሙት ጾም ነው። የጾምበት ምክንያት በማርቆስ ወንጌል ምዕራፍ ሁለት ቁጥር ና በማቴዎስ ወንጌል ምዕራፍ 9 ቁጥር 14 ላይ ጌታችን ኢየሱስ ክርስቶስ የተናገረው መሰረት በማድረግ ነው ይኸው የምጥምቀ መለኮት ቅዱስ ዮሐንስ ደቀ መዛሙርት ወደ እርሱ ቀርበው እኛና ፈሪሳውያን ብዙ ጊዜ የምንጾመው ደቀ መዛሙርት ግን የማይጾሙት ስለምንድን ነው? አሉት። ኢየሱስም እንዲህ አላቸው፣ ሚዜዎች ሙሽራው ከነርሱ ጋር ሳለ ሊያዝኑ ይችላሉ ን ነገር ግን ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ ያን ጊዜ ይጾማሉ ብሎ እንደመለሰላቸው በዚህ ምሳሌያዊ አነጋገር ሙሽራው የተባለው ከባ በመደረብ ፈንታ እርቃኑን ሆኖ በአክሊል ፈንታ የሸዋ አክሊልን ደፍቶ በሚዜዎች ፈንታ በጠላት ተከቦ በመዝሙርና በደስታ ፈንታ በለቅሶና በዋይታ ታጅቦ በክብር ዙፋን መቀመጥ ፈንታ በመስቀል ተሰቅሎ በችንካር ተወጥሮ በቀራኒ አደባባይ ስለኛ የተሞሸረው የተሰቀለው ኢየሱስ ክርስቶስ ነው። ሚዜዎቹ የተባሉት ደግሞ ምንም እንኳን በሰርጉ ዕለት ከአንዱ ከወንጌላዊ ዮሐንስ በስተቀር ከጎኑ ባይገኙ ኋላ መንፈስ ቅዱስን ተቀብለው በሕይወትም በሞትም ሙሽራውን ኢየሱስ ክርስቶስን የመሰሉ ሐዋርያት ናቸው። ይወሰዳል መባሉ እርገቱን ለመናገር ሲሆን ከዚህ በኋላ ይጾማሉ መባላቸው ደግሞ መንፈስ ቅዱስ ከተቀበሉ በኋላ ለማለት ነው። ምክንያቱም ኢየሱስ ክርስቶስ ሲያርግ መንፈስ ቅዱስ ይመጣልና። በዚህ ላይ ልብ ልንለው የሚገባው ጉዳይ ጾም በብሉይ ኪዳን በብሉይ ኪዳን ዘመን የነበረ ሲሆን በሐዲስ ኪዳንም የቀጠለ ስርዓት መሆኑ ነው። በብሉይ ኪዳን የነበረ ስለመሆኑ የዮሐንስ ደቀ መዛሙርትና እንዲሁም አይሁድ ብዙ ጊዜ ይጾሙ እንደነበረ ተጽፏል። ኢየሱስ ክርስቶስ ደግሞ የዮሐንስ ደቀ መዛሙርትን እናንተና አይሁድ የጾማችሁት ባለማወቅ ወይም በስህተት ስለሆነ ደቀ መዛሙርት አይጾሙም አላለም። ነገር ግን ለጊዜው ከኔ ጋር ናቸውና ደስ ሊላቸው ይገባል፣ ከሄድኩ በኋላ ግን ይጾማሉ ብሏል። ይኸውም ጾም ከአዳም ጀምሮ እስከ መጥምቀ መለኮት ቅዱስ ዮሐንስና ደቀ መዛሙርቱ፣ ከዚያም በክርስቶስ ታድሶ ተቀድሶ ለደቀ መዛሙርቱ ወይም ለሐዋርያት የተሰጠ ከዚያም ለእኛ ለተከታዮቻቸው የተላለፈ ስርዓት መሆኑን የሚያሳይ ነው። ለጊዜው ሐዋርያት ሊጾሙ ያልቻሉበትን ምክንያት ሊቃውንት ሲያብራሩ፣ አንደኛ ጾም ሐዘን ነውና። ሐዘኑ ኃላፊነትን ከመሸከም ጋር ተያያዥነት ያለው ነውና። ምክንያቱም መጾም ዓላማው ንስሐ እንደመሆኑ እንደ ቅዱስ ዳዊት ለግል ኃጢአት አሊያም እንደ ነነዌ ሰዎች ስለ ሀገር ጥፋት የሚለቀስበት የሚታዘንበት ሁኔታ አለ። ክርስቶስ ደግሞ በስጋ ወራት ከአምላክነቱና ከሁሉ አባትነቱ ባሻገር ለሐዋርያት እንደ ስጋ አባትም ወንድምም በመሆን የእነሱን ኃላፊነት ተሸክሟልና እርሱ በአካለ ስጋ በአጠገባቸው እስካለ ድረስ ማዘን አልተገባቸውም። በሁለተኝነት ደግሞ ጾም ኃላፊነት ነው። ኃላፊነትን ለመሸከም ደግሞ ኃይል የሚሆናቸውን መንፈስ ቅዱስን ያስፈልጋቸው ነበረና መንፈስ ቅዱስን ከተቀበሉ በኋላ እንዲጾሙ ጊዜ ሰጣቸው። ሶስተኛው ምክንያት ደግሞ አይሁድ ይጾሙ የነበረው በብሉይ ኪዳን ስርዓት ውስጥ ሆነው ነበር ሐዋርያት ደግሞ የአዲስ ኪዳን ልጆች ስለሆኑ መንፈስ ቅዱስን ተቀብለው አሊያም አዲስ ሰው በተባለው በክርስቶስ ደም ተጽናንተውና ስጋና ደሙን ተቀብለው፣ አዲስ ሰው ለብሰው በአዲስ መንፈስ በአዲስ መንፈስና ኃይል በአዲስ ስርዓት መጾም ስለነበረባቸው በጊዜው አልጾሙም ነበር። ማቴዎስ ወንጌል ምዕራፍ 9 ቁጥር አስራ ስድስት እስከ አስራ ሰባት ከመዋእለ ጾሙ ረዲት በረከትን ያሳትፈ ነው። ጾሙ የኃጢአት መደምሰሻ፣ የዲያብሎስ ድል መንሻ፣ የመንግስተ ሰማያት መውረሻ ያደርግልን። አሜን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆያል።